ሰላም ቤተሰቦች እንዴት ናችሁ? ዛሬ መስከረም 19 ወይም ሴፕቴምበር 29 የዕለቱን የጥቁር ገበያ ምንዛሬ መረጃ እጥር ምጥን አድርገን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ተከታተሉን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 165 ብር ከ84 ሳንቲም እየተመነዘረ ነው። ዩሮ 194 ብር ከ22 ሳንቲም ፓውንድ 222 ብር ከ93 ሳንቲም፣ የካናዳ ዶላር 118 ብር ከ98 ሳንቲም፣ የአውስትራሊያ ዶላር 108 ብር ከ79 ሳንቲም፣ የቻይና ዩዋን 23 ብር ከ29 ሳንቲም፣ የኦማን ሪያል 430 ብር ከ81 ሳንቲም፣ የኩዌት ዲናር 543 ብር ከ31 ሳንቲም፣ የጆርዳን ዲናር 233 ብር ከ89 ሳንቲም፣ የባህሬን ዲናር 440 ብር ከ10 ሳንቲም የሳውዲ ሪያል 44 ብር ከ25 ሳንቲም የዱባይ ድርሃም 45 ብር ከ የዱባይ ድርሃም 45 ብር ከ14 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከጥቁር ገበያ ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረበን በዚህ ቻናል ሁል ቀን በየጊዜው የዕለቱን የጥቁር ገቢያ መረጃ ስለምንለቅ ሰብስክራይብ በማድረግ ቤተሰብ ይሁኑን። የደውል ምልክቷን ማብራት እንዳይረሳ የረሳ፣ ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን እያለን በዚያ በቃን። መልካም ጊዜ፣ መልካም ቀን።